ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ ፅናት ድራማን ክፍል 93ን ይዤላችሁ ከች ብያለሁ ማለት ነው። ሁላችሁም ላይክ እና ሼር በማድረግ አበረታቱኝ። ስለዚህ አሁን ደግሞ አሁን ደግሞ አቶ አቶ ሰናየት ማለት ነው። ከክብሩም ጋር እያወራሽ ነው ማለት ነው። እንግዲህ አቶ ክብሩም ሰናየት ጋር ደውሎ እንዴት ነሽ ኮሰረቴ፣ ደህና ነሽ ወይ ይላታል። እሷ ደግሞ ደህና ነኝ ትለዋለች። ምን አጠፋው ኮሰረቴ፣ ቆይ አንቺ በአምስት ደቂቃ በሰባት ደቂቃ እንዴ የምታኮርፊ አላት። እሷ ደግሞ ሰኒ ማማትሙት እንዳዘጊው እያናደድሽኝ ነው አለ። እሷ ደግሞ ያው በቅናት ጭርጭርጭርጭር ብላ በዛች በሊና ማለት ነው። ሊና ደግሞ እሷን ለማናደድ የማታደርገው ማትቆፍረው ማትወጣው ተራራ የለም ለምን ሰናይት ከዚህ በፊት ሶን ስታናድዳት ስለነበረ ስትመጣ ያው ለፅናት እያገዘች ስታናድዳት ነበር። እና ሰናይት በጣም በጣም ስትቆጣትና በጣም ስታገለ ማምጣት ስለነበረ አሁን ደግሞ እንግዲህ ማኖ ክብሮም እና ሰናይት በጣም ስለተዋደዱ እና ስለተፋቀሩ እሷ ደግሞ ሰናይትን እንተሱ ለማራቅ በጣም የማታደርገው የማትወጣው ተራራ የማትወርደው ቁልቁለት የለም ማለት ነው ቤተሰቦችዬ። ያው ሰናይ ደግሞ ትምህርት ስለምትወደው በልዴ ቅጥል ነው የምትለው። ቅጥል ታውቃላችሁ፣ ቅጥል እየወደደችው ግን ያው ያው ቅናቱ ያቀጥላታን በቃ አሁን ወደ ድሮ ወደ ራሴ መለሳለሁ ትላለች። አሁን ደግሞ ክብሮም እየሮጠ ሲወርድ ከሌና ጋር ተጋጭ። እንዴ ምን ሆነ ነው እንዴ ቀሳተልም እንዴ ቸኩዬ ነው አለ አረ ምን ሆኖ፣ ተረጋጋ። እንደዚህ ሆነ ነው የምከደው ብላ እጁን ትይዘዋ ላይ እሱ ደግሞ አረጋጋለሁ ይላል። ሊና በጣም ታስቀኛለች። ምን ሆነሽ ነው ሊና እንዴ? እሺ በቃ ተረጋግቻለሁ፣ ልቀቂ። ሊሄድ ሲል ሁል ጊዜ እየያዘችው አትሄድም እንዴ ለምን? አለ ምክንያቱም በችኮላ የተወሰነ ውሳኔ ፀፀት ነው የሚሆነው። ስለምክሩ አመሰግናለሁ ግን ሊሄድ እንዴ፣ ቆይ ምንድነው የተፈጠረው? አንቺ ሴትዮ በቃ ልቀቂ አልኩሽ እኮ አትቆጣኝ ወይ ፅናትን ልጥራቸው? ሰው ሲናደድ ማናገር ጥሩ አይደለም። እሺ አስቀይምሻለው አስቀይምሻለው፣ እሺ ልቀቂኝ። ክብሮን፣ በነገራች ላይ በጣም ጥሩ ስለሆነ እንደዚህ ትናደድ ከምትወጣ እኔን ብታስቀይመኝ ይሻላል። ብላችሁን ግጥም አርጋያዘች እሷ አውቃ ሰናይን ልመጣ ስትል ማለት ነው። ልክ ከእሷ ጋር እንደሆነ ለማሳየት ሌላ የማታደርገው ነገር የለም። እኔ በጣም የምታቃጥለኝ ጨበሪያም ጨበሪያም ማለት ነው። ከበፅናት እና በኪሩቤል አልሳካላት ሲል አሁን ደግሞ ኪሩቤልና ጽናት ደግሞ በቤት ያው ቤት ገብታ እንግዲህ መሀል ላይ እየበጠበጠች ነው። አሁን እሷ ደግሞ ከክብሮም ጋር ማታደርገው ነገር የለም። አሁን ምሮና አሁን ብቻ ናቸው፣ በመሀላቸው የሚገባባቸው ነገር የለም። ያው የምር ነው። ምሮ ደግሞ ያው ምሮን ውለጅ እያለች የናትየዋ እንትን እንትን ነበር። ያው ግን ጥሩ ባልሰላላት ያው እየተንከባከበ ያምሻን እያለ እያስተኛ እያበላ እያጠጣ በቃ ሙሽራ አድርጎ ነው የያዛት። አሁን ደግሞ እቺ ሰናይትና ክብሮም ፍቅራቸውን ለማባላሸት የማታደርገው ነገር የለምች ሊና የምትባል ማለት ነው። በጣም እያናደደች ነው። የምን ላርጋት እስኪ ነገሩ። ቤተሰቦች በጣም አታናድድም ማለት እንደዚህ አይነት ጣልቃ ገብነት፣ እንደዚህ አይነት ሰው በጣም ያናድዳችኋል። እና የማታደርገው ነገር የለምች ሊና እኔ ምን ይሻለኛል? ክብሮም፣ እሺ ሰኒጋ ነው የምሄደው። ልቀቂኝ፣ እንዴ እንዴት ነው እንደዚህ ተናደ። ሰኒጋ የምትሄደው አንቺ ሴትዮ ጤና የለሽም እንዴ? ዞር በይ ከመንገዴ ብሏት እየሮጠ ሄደ ማለት ነው። እሰይ፣ የታባቱ ዛሬማ በደንብ ነው ያቃጠልኳት። ውይ የኔ ቆንጆ ክብሮምዬ፣ በመሀል እንዴት ያሳዘነኝ እውነት እንዴት እንዴት ነው የሚያረጋ፣ በጌታ እንዴት እንዴት እንደሚያረጋ እኮ በስመ አብ መንፈስ ቅዱስ። በጣም ነው የሚያነድዳት ማለት ነው፣ በጣም ነው። እዚህ ጋ ደግሞ እዚህ ጋ ደግሞ ቤቲ እና ፅናት እያወሩ ነው። ሶፋውንም ቢብለሽ አልጋ ላይ ወጣሽ፣ አልጋ ላይ መቶ ደግሞ እንደ ልጅ ያጫውትሻል እንደ እያለቻት ነው ፅናት ለቤቲ እንዴ ኪራኮ ክፍል ሁኚ ከዛ እንዳትወጪ ስራ ላይ ነው አለች። እና እሱ እንደዛ አለሽ እኮ ከቤት እንዳትወጪ እንጂ ከመኝታ ክፍሉ ግቢ አላለሽም። እሺ ይቅርታ አለች። ቤት መቅለስ ሩስንማ ተክለሽበታል። አንቺ ሴትዮ ግን ክፉ ነሽ። ኪራዬ እኮ ግን አይቆጣኝም አለች። እረ አይቆጣም አይደል የአንቺ ደጉ መላክ ምንም አይልም። እኔ ግን ሳይጣን ነይ ስትላት ጆሮዋን ያዘች ቤቲ ማለት ነው ያንቺን ክፋት ላስታውስሽ አንድ ሁለት ብዬ ያደረግሽኝ ልቁጠርልሽ ወይ እያለቻት ነው። ጽናት እየ ማለት ነው። ያደረግሽኝ ልንገርሽ፣ የእኔ ቤት የመስለሽ ቤት የገብተሽ ያደረግሽኝን እነሱን ላስታውስሽ ትራት አለይ ማለት ነው። እሷ ደግሞ ጆሮዋን ይዛ ላለመስማት ጽናተኝ፣ በቃ እኔ ግን የመስለኛን ቤቴ አውቃን አውቃ አበድሁ ብላ ማለት ነው። ከኪራ ጋር ለመሆን የማታደርገው ነገር የለም። እውነት ቤቴና እንደ ቤቴና እንደ ሌና አይነቱ ሰዎች አያስፈልጉም። ቤቴ አሁን ማናት ሌና፣ ሰናይትን ለማናደር ነው። ቤቴ ደግሞ የፅናትን ትዳር አፍርሳ ከሱ ጋር ለመሆን የማታደርገው ነገር የለም ማለት፣ ጤነኛ ሳትሆን ማለት፣ ጤነኛ ስትሆን፣ ያው ከሱ ጋር መሆን ስላልቻለች በቃ ምንድነው፣ አብዳ ያው ከሱ ጋር መሆን የፈለገችው ማለት ነው። ስለዚህ ፅናት እየመጠንቀቅ አለባት እና እና አንቺ ያላደረግሽ ነገር የለም እያለች ተይ፣ በቃ ተይ ብዬሽ አለው። ከአንቺም ብሶ እኔን ተኝ ትያለሽ እንዴ? ስትል ኪሩቤል መጣ። ምንድን ነው አለ ኪሩቤል። እዛ ልታቅፈው ነው ማለት ነው ኪራ፣ እየተቆጣች ነው አለች። እሺ እሺ እሽ መጣልሽ አይደለ መላክሽ መጣልሽ አይደለ? እያለቻት ነው እያለችው ነው። ምን እያደረግሽውን ምን እያደረግሻት ነው አለ። ምንም አላደረግኩም፣ እሷናት ያደረገች እንጂ። ራሱ ራሱን መቶ በራሱ ይጮሃል እያለች። ምናልባት አንተ ያደረገችውን ነገር እረስታ የሆነ እኔ ግን አረሳውም እያለች ነው። እሱ ደግሞ ሂጂ ውጭ ከዚህ አላት። ከዛ ወጥታ ሄደች። ከዛ ፅናት ያ ሁሉ ትግስት እሺ እየተሄደ እንግዲህ አታና ጅንፂ ኧረ ጭራሽ መናደድ ዝም ያምራሃን እና ምን ላድርግ እያለች እኔ ግን የበፊት ጮኸኛህን ስላት ተቀበልኩኝ ንዴ ተ እንድናደድ ማለት ተናዳጅ አደረከኝ ትለዋለች። እሱ ደግሞ እንደዛ አይደለም ፅናት እያለ እና ምን ላደርግ ለነገሩ አንተም መርዝ እንደሆነም መርዝ ምን እንደሆነ አታውቅም እኮ ነገሩ፣ አንተ አልጠጣኸው እኔ ነኝ እንጂ በጊዜ የተጎዳሁት ልጅን ያጣሁት እኔ ነኝ እንጂ አንተ ምን ሁነህ እያለችው ነው ፅናትዬ፣ ለኪሎቤል ማለት ነው። እሷ ግን ውስጧ ተጎድቷል። እና ተመልሳ ደግሞ አንድ ሰው የጎዳችው ሰው ባፋችሁ ይቅር ትሉት ማለት በውስጣችሁ ቅሬታ አይጠፋም። እና ፅናት ሄደ መሰለ በዛ በአሁንም እሱ ጋር ስቶ በጣም እየተቃጠለች ነው። እና ደግሞ እውነት ነው፣ ቤቴ አውቃ ነው እንጂ እኔ አውቃ ነው እንጂ አብዳ አይመስለኝም። አልተሰደብ ከንተ እንደት ልታቀው ትችላል፣ ልጅ መጣት ታውቀዋለህ? ምክንያቱም አንተ ልጅህን አላጣህም አለችው እሱ ደግሞ እባክሽ በቃሽ፣ ሁሉንም ነገር እኮ በጋራ አልፈነውም። ማለፉ ምን ይሰራል? ይሄው እየጣለንን ድንጋይ ቤት አስመጣ አስቀመጥከው አለች። ስሚኝ አለት። በቃ ምን ለማንኛውም ከፈለክ ማታ እዚህ ልታሳድራት ትችላለህ አለችው። ከዛ ወጣ ሄደች፣ መንቀር መንቀር እያለች ከፈለክ ማታ እዚህ ልታሳድራት ትችላለህ። ወይኔ እዚ ከመቼ እንደዚህ አይነት ይሆን እያለ ነው፣ ኪሩ ይል ማለት ነው። በጣም ተናደደ። ወይኔዚ እያለ ነው። እች ደግሞ ሽንኩርት ትልጣለኝ ማለት ነው። እቺ ሊና ምትባል ሴት እጇን ቆርጣ ለጥ ነው። ሽንኩርት ምን አጠንኩ አትችልም። እዛ ደግሞ ፅናት መጣች መጣችና፣ ይቺ ደግሞ ሽንኩርት ምንድ ነው ዛሬ መሳይ የለም እንዴ እያለቻት ነው። ምንድ ነው ጽ ችግር አለ እንዴ አለሽ ነው። ከዛ ምንሽው እንደዚህ ያበፈተሽ የምታይኝ አለቻ። የምርሽን እንደዚህ የምታይይኝ አለች። አዎ ቅድም ደህና ነበርሽ። ከዛ ደግሞ ክብሮም እየተናዱ እየተጣደፈ ወጣ። ያው አንቺ ደግሞ ሳት ወርሰሽ ሳት ለብሰሽ መጣሽ። ምን እየሰራሽ ነው አንቺ? ውስጥ ኪን ልላጥልሽ። አልሰጥሽም አንቺ ሴትዮ። በዚህ ንዴትሽ ቢላ ሰጥችሽ እጅሽ እንትቆርጨው እንዴ አለች። አንቺ ደግሞ እንዴ ሁላችሁም እኔ ላይ እየመጣችሁ የምትጫወቱት። እውነቷን እኮ ነው ሰኔ የእርጎ ዝንብ የምትልሽ በማያገባሽ ነገር ሁሉ ጥልቅ ያለሽ አለቻት። እኔ እኮ ምን ሆነሽ ነው ብዬ ነው አለሽ ሌና። ለምንድን እንደዚህ የተበሳጨሽው? ለነገሩ ታዩ ሁላችሁም እኔን ለቀርባችሁ ስሉ ስላችሁ ጀርባችሁን ነው የምትሰጡኝ። እኔን የሚሰማኝ የለም፣ እኔን የሚያዳምጠኝ የለም። ሁላችሁም እኔን ወደታች ነው የምታዩኝ እያለሽ ነው ሌና ማለት ነው ታዩ ብላ ሽንኩርቱን ቁጭ አድርጋ ሄደኝ ማለት ነው። ኦፍ አንቺ ደግሞ እኔ አንቺሁን አንቺን አሁን የማባብልበት አንደበት የለኝም። እያለች ነው ጽናት ደግሞ ማለት ነው የራስሽ ጉዳይ እንዴ እያለች ነው ጽናት። ጽናት ለራሷ ከፍቷታ እንኳን እንጂ ልታባብል እሷ ደግሞ ሽንኩርቱን እየላጠ የነበረ ሽንኩርቱን ቁጭ አርጋባት ሄደ ማለት ነው። ይቺ ሌና የምትባል ሴት ማለት ነው ሁሉም እኔን ጣል ጣል ነው የሚያደርገኝ። ምን ሆና በእናታችሁ? እያለ ደግሞ ኪሩቤል ቤቷን እውነት ነው ተከራይቷን ያስባለችው ብሎ መንገድ ለመንገድ እያወራ ነው ማለት ነው። ክብሮም ሲያሳዝኝ እኔ ምስኪ ያለ ስራው ያለ ስራው የምታስሩ እጅለች ሊና የምትባል ሴት ናት። ሰናሄድ ደግሞ ጭራሽ ትግስት የሌላ በፈጣሪ ስም ኪሩቤልን እኮ አቃጥሎ ሊደፉት ነው። ማነው ክብሮ ምን ማለት ነው? ቆይ ግን እንዴ እንዲህ ካላመንተኝ የሚያስብለው እንደውም የራሷ ጉዳይ እንዴ ምን ነው የምጨነቀው፣ እያለ ነው ክብሮ ማለት ነው። እንደውም የራሷ ጉዳይ እኔ ምን ላድርግ ብሎ ስልክ እየደወለ ነው ማለት ነው። እንግዲህ ሲደውል ደግሞ እሷ ለአታነሳ። ቆይ ምን አድርጌ ነው እኔ እያለ ነው ክብሮ፣ ይ ጭራሽ ብሎ ካልጋኛለች አለ የራሷ ጉዳይ ብሎ ሄደ። የራሷ ጉዳይ አለ። እውነት ነው ምን አደረገ? እሱ መጣና ደግሞ ሳት ለብሶ ሳት ጎርሶ ጽናት ጋር በቃ ማለት ጽናትን በኪሩቤል በኩል እሳት ለሳት ለብሳ እየጎረሰች ነው። ደግሞ አሁን ምን ሰላም አለች ጓደኛችሁ ባለችበት፣ እቺ ኮሰረት የሚሏት ደሞ ደሞ ኮሰረት ይላል እቺ ሰናይት የሚለዋት ናታ። እሷ ምን ትሆናለች? እኔና አቃጣል ደፋይ ነው አላት። ለማንኛውም ሁላችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ የምወዳችሁ የሚያከብራችሁ ባይ ባይ።